ምን ለውጤ ደስ ይደሳላል። አሁን ደስ ነው። በቃ ይሄን ብቻ ነው የምትለኝ። ግን ለውጥ እውነተኛ እንዲሆን ከውስጥ ሸመነጭ እንዲሆን እፈልጋለሁ። ምን ማለት ነው? ለምን አሁን ዝም ብለን በባዶ ሜዳ ከምንጨቃጭቅ አንዳንድ ብርጭቆ ይላል። ተጣ አይሆንም አልኩህ እኮ ደግሞ ተወሱሰን እንደ ልማዳችን ስንበዛበት ምን ዳር እንዴ። በርግጥ እኔ ላለማጣት የምትከፍይ መስዋዕትነት በጣም ደስ ይለኛል። እንዴ ሙላ የምትወደው ልጅ ላለማጣት ብላ ሙሉ ሱሶቹ አንይቶች ተብልሽ መጽሔት ነኝ ጋዜጣ ላይ ብትወጪ እራሱ ደስ አሁን፣ ቁም ነገር ስሰራ ነው እንደዚህ የምትለኝ። ቆይ በፊት የማይረባ ነገር ስሰራ ለምን እንደዚህ አትለኝ? የምሬ ነው። አንቺ ማጣት አልፈልግም። ሽንገላ ሊመስል ይችላል፣ ግን በፍጹም ያላንቺ መኖር አልችልም። እኔ ምን እንደሰው። ግን ውዴ፣ ይህን ነገር እያደረግሽ ያለሽው ከነዋሚን ጋር ለመፎካከር ብልሽ ከሆነ በጣም ነው ማስለብሽ። በእርግጥ ከእሷ ጋር ለመፎካከር ሳይሆን፣ አንተን ላለማጣት ነው እንደዚህ እየሆንክ ያለሁት። አይደለም እንኳን ደስ ተቀየረሽ፣ አዲስ ሰው ነሽ ይቀርና ትናንት በነበረሽ ማንነት እንኳን አላጣሽ። አታጭ ከቃል በላይ አፈቅርሃለሁ። ሌላኛው ደግሞ አዲሱ የኤርሚያስ ተንኮል፣ አሁንም የኑሐሚንን ሕይወት ለመበጥበጥ እንዲሁም ደግሞ እወድሻለሁ በሚል ስበብ ሌላ አዲስ ድራማ ጀምሯል። እሱም እንግዲህ የኑሐሚን እህት ስትወጣና ስትገባ በመጠባበቅ እሷን በፍቅር አጥምዶ ወደ እነሱ ቤት መቀላቀልን ፈልጓል። እንግዲህ ኑሐሚን ድራማ በቀጣይ እርግጠኛ ነኝ ሁሉም ሰው እዛ ቤት ሆኖ ነው የሚተራመሰው ብዬ አስባለሁ። በተለይ ለኑሐሚን በጣም ከባድ ነው። ለአምሮትም ከቤተሰቦቹ ጋር ተዋውቃ ወደዛ ቤት መግባቷ የማይቀር ነው። እንዲሁም ደግሞ ኤርሚያስ የኑሐሚን እህት ኤሚን ትንሿን ማለት ነው፣ እሷን በፍቅር አጥምዶ ወደ ቤታቸው ሊገባ ትንሽ እያኮበኮበ ይገኛል። ሰላም እንዴት ናችሁ? ውዴ ቻናሌ ቤተሰቦች ደህና ናቸው ወይ? እንኳን ወደ ሰብለይቱ በሰላም መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮች ደግሞ ይሄን ቪዲዮ ሼር አድርጉልኝ። እኔ ተወዳጆች ቻናሌ በጣም ቀዝቅዞብኛል እና ሼር በማድረግ ተባበሩ። ላይክም አድርጉ ከወደዳችሁት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እና እንግዲህ ኑሐሚን ድራማ ኑሐሚን ወደ አሁን ቤት ከገባች እንግዲህ አባቷም ሕክምና ከገባ በኋላ እሷ ዛ ቤት መኖር ስትጀምር እናትና ልጅ የቤት ሰራተኛ እንድትሆን አድርገዋታል። እንደምታውቁት ኑሐሚን በጣም ጠንካራና ጎበዝ ልጅ ስለሆነች ችግር የለውም ብላ ያንን ስራ ለመስራት አላመነታችም ወደ ቤታቸውም ሰራተኝነቱን ተቀብላ ተቀምጣ እየሰራች ነበረ። ነገር ግን እነሱ ስራ እንዲደክማት ብለው የፈለጉትን ስራ ቢያዟት እንኳን ሰዋን ስራዋን ጥንቅቅ አድርጋ ስራ እንጨርሻለሁ እያለች እያስደመመቻቸው ትገኛለች። እንግዲህ ነገር እናትና ልጅ ሊዋጠላቸው አልቻለም። ምክንያቱም የቤት ሰራተኛ አድርገው ስራውን በጣም አክብደውባት ሰራተኞቹ እንግዲህ እዛ ቤት ሁለት ናቸው። ነገር ግን ሁለቱንም እረፍት በመስጠት ኑሐሚን ብቻዋን እንድትሰራና ተማራ ከቤት እንድትሄድ ነው ዋና አላማው። የቤት ሰራተኛ ያደረጉበት ምክንያት አንደኛ ስራውን ተጸይፈው የምትሄድ ነበር የመሰላቸው። ከዛም ደሞ እንግዲህ ሲመራ ትሄዳለች ብለው ነበረ። ነገር ግን ኑሐሚን ያንን ኃላፊነቷን በጥንቃቄ እየተወጣች፣ እናትና ልጅ በጣም ግራ እየተጋቡ ነው። እሷ ተማራ እዛ ቤት የምትወጣ አይደለችም። ስለዚህ እንግዲህ ኑሐሚን በባለፈው በክፍል ሀያ ላይ ኖሃሚን ስራውን ጥንቅቅ አርጋ ወደ ክላሷ ስትገባ ልጅቷ ኤሚ ማለት ነው ነየን ጠረጴዛ አጥሪ አጽጆ በማለት ለማንቋሸሽ ማሚን ትሞክራለች። ማሚን ደግሞ አሁን ነው ከጸዳውስ ነው ስትላት ልጅቷ የተገጫላትን ጁስ በመድፋት መሬት ላይ ነ አጽጅ ብላ ማሚን ዝም ብትላትም ተነስታ ነበር ጎትታ የወሰደቻት እንድታጸደው ነው። ጎትታ ስትወስዳት ማሚን እንደምታውቁት በክብሩ አትደራደርም። ሁለተኛ እንደዚህ እኔ ጫፊን ብትነኪ ወዮልሽ፣ በማለት ኑሐሚን ኤሚን ትንሽ ዋንጣ አስፈራራታለች ማለት ነው። በእናትየዋ ፊት ነበር ያስፈራራቻት። እናትየዋም በገዛ ቤቷ መተሽ የማስፈራራት መብት የለሽም፣ አንቺ ለማኝና ጥገኛ ነሽ ከናባትሽ፣ በማለት ኑሐሚንን እንግዲህ ስሜቷን ለመንካት ሞክራለች። እና እንግዲህ በዚህ መሀል ነበረ በአጋጣሚ ናሆም ከውጭ ይመጣል ማለት ነው እና የሆነውን ነገር ካየ በኋላ እናትና ልጅን ለምንድን ነው ልጅቷን ልጅቷን የምታሰቃዩት? እንግዲህ አንድ ነገር ልንገራችሁ። ምናልባት ለኑሐሜን መልካም አስተሳሰብ ይኖራችሁ ከሆነ እኔ ኑሐሜን አልወዳትም፣ አላገባትም። እኔ ፍቅረኛ አለኝ። እሷንም አምጥቻ አስተዋውቃችኋለሁ። ኑሐሚን ግን ተው አትችልም ስልጅ በማለት ለኑሐሚን ተደረበው እናት እናቱ ሲቆጣቸው ያየን ነው። ከዛም እንግዲህ ወደ ኑሐሚን ክፍል በመሄድ ከኑሐሚን ጋር በጣም ብዙ ነገር እያወሩ ነበረ። እና ቀስ በቀስ እናትዬዋ የምታደርገው ኑሐሚን ላይ የምትሰራው ግፍ እና አሁን ኑሐሚን እንዲቀርባት ትልቅ መንገድ እየፈጠረችላቸው ትገኛለች በደንብ እንዲቀራረቡ ምክንያቱም እሷ እሷ እሱ እሷ ባሳዘነችው ቁጥር ወደ ክላሷ እየሄደ ይህትን ቦታ ሊያገኛት ይፈልጋል። ምክንያቱም ስለምታሳዝነው እና እናትና እህቱ እያሰቃዩ ስለሆነ እውነት ለመናገር ከሆነ ኑሐሚን ልጃቸውን እንዳታገባ ከፈለጉ ኑሐሚን ማንከባከብ ነበረባቸው። ማለት ማንከባከብ ስላቸው ቢያንስ መብቷ ሊጠብቁላት፣ ስሜቷ ሊጠብቁላት ይገባ ነበረ። ነገር ግን እሷን በደንብ በገፏት ቁጥር ሁለቱ እየተቀራረቡ ይገኛሉ። ናሆም እንግዲህ ከስሯ አይጠፋም፣ ችግሯን እየተካፈላት ይገኛል። ጭራሽ እንደዚህ እንዲያሰቃዩሽ አልፈልግም፣ ከዚህ ውጭና ሌበ ውጭ የማደርገውን ነገር ሁሉን ላድርግልሽ፣ ደርዳሽ እያላት ነበረ። ኑሐሚን ግን አባቴ እስኪመጣ እዚህ ቤት መቆየት ፈልጌ ነው ምን ችግር አለው ብቆይ? በማለት ትለምነዋለች። እና እንግዲህ በዚህ መሃል ነው በረኔ ይሄ ከዚህ በኋላ ያንቺ ውሳኔ ነው፣ እኔ ግን የምችለው ብዬሻለሁኝ፣ ከዚህ በላይ ግን ላንቺ ብዬ ነው። በማለት እንደውም በዚህ አጋጣሚ ይላትና ፍቅረኛዬን እዚህ ቤት ላመጣትና ላስተዋውቃት ነው ሲላት፣ ኑሐሚን በድንጋጤ ምን ማለት አለችው። እሱ ደግሞ ምነው ደነገጥሽ? ለምን ደነገጥሽ? አለች። አይ ምንም፣ ትምጣና በልታ ትሄዳለች፣ እዚህ ልትበላ ነው በማለት በቁጣ ትናገራለች። እና ምን አስደነገጥሽ? እስከ ዛሬ እንደውም ነግረሽ አላውቅም እንጂ ምግብሽ በጣም ነው የሚጣፍጠው፣ እና ለጮኛ የምግብ እንድትሰሪልኝ ነበር አላት። ለእሷም እንግዲህ እኔ እምልህ አለችው፣ እውነት ግን ታምናት አለህ ወይ? ምን ያክል ነው የምታምናት? በማለት ውስጡ ላይ ጥርጣሬ እንዲያጥርበት ትነግረዋለች። እና አሁን በነገሩ ደነግጥና እንዴት እንደግለጽ ይቻልሽ? እሷም እኮ ስላንቺ ሲነሳ እንደዚህ ነው የሚያደርጋት። ቆይ ንገሪኝ፣ ከዚህ በፊት ከላምሮት ጋር የተዋወቁ ነው ወይ ትተዋወቁ ነበረ ወይ በማለት ቢጠይቃትም፣ አይ በፍጹም አንተዋወቅም፣ ግን እንደዚሁ ነው ትለዋለች። እሱም እንግዲህ የሆነ ነገር ግን የጠረጠረ ይመስላል። ምክንያቱም ላምራንም ደጋግማ ስለ ኑሐሚን በጥላቻ ነው የምትናገረው። ኑሐሚን ደግሞ ስለ ላምራን ታምናት አለ ወይ ምን ያክል ታምናት አለ በማለት ልቡ ላይ ጥርጣሬ እንዲያዝርበት አድርገዋለች። በዛሬ ደግሞ እሱ እሷን በጣም እየቀረባት ስለሆነ ቀስ በቀስ ወደ ፍቅር መቀየሩ አይቀርም። ሁለቱ በጣም ነው የሚተሳሰቡት። እዛ ቤት እንግዲህ አባትየውና ናሆም ናቸው ጥሩ ልብ ያላቸው ለሰው መልካም የሚያስቡት። እናትየዋና ልጅቷ ግን አእምሯቸው በገንዘብ የተገነባ ስለሆነ ከገንዘብ ውጭ ምንም ነገር አያስቡ። ገንዘብ የሌለው ሰው ሰው መስሎ አይታያቸውም። ገና ለገና ጆኛ ይናም ጥቻ አስተዋውቅሻለሁ ሲላት እናትየዋ ምን ብትጥሩ ነው? ዘሯ ምንድን ነው ያለችው። ዘሯ የሀብታም ዘር ነው ይህንን ዘር ናት ነው ያለችው። በነገራችን ላይ የምንዘር ናት ማለት ቤተሰቦቿ ይሄ ትውልዷ እስከ አያቷ ድረስ ምን አይነት ቤተሰብ ነው ሀብታም ነው ወይ እንደማለት ነው። እና ምን አይነት ቤተሰብ ነው ያላት ዘሮቿ ሀብታም ናቸው ወይ ነው ያለችው። ቶሎ ብላ ለስማችን ትመጠናለች ወይ? ምክንያቱም እናትየዋ በገንዘብ ነው የምታስበው። እውነት ለመናገር ይህ ሁሉ ገንዘብ እሷ ሰርታ የምታው ቢሆን ጭራሽ ከባድ ነበረ። ገንዘቡ እንግዲህ አባትየው ነው፣ ነገር ግን እሷ ናት እዚህ ቤት እንደ ገንዘብ አምላኪ ከነ ልጇ ማለት ነው። እና በጣም የሚያስጠላ የገንዘብ ወዳድነት ጥግ ነው እናትየዋ ላይ የሚታየው። ይህ ጥጋቧ ግን እርግጠኛ ነኝ አንድ ቀን ጎዳና ላይ ጥሏት ኑሐሚን ጋር ጥገኛ ሆና የምትኖር ይመስለኛል። ሳስበው ነው። ለምን በጣም ግተኛ ናት። ድሃ ችጋራም ድሃ ችጋራም ቆሻሾች ነው ስድባ ሁላ ማለት ነው። እና ድሃን በጣም ትጸይፋለች። ኑሐሚን እኔና አባቴ ምን አደረግ ናችሁ እኛም ሰውን እንደናንተ ስትላት ድሃ ናችሁ ነው ያለች። ድሃ ምኑ ይወደዳል አለች። ድህነት ባይወደድም ግን ደግሞ ሰው ሰርቶ ሊለወጥ ይችላል። ግን እንዴት በዚህ መጠን እሷም ነገር ታጣት ይችላለች። እና እናት በጣም አደገኛ ሴት ናት። ነገር ግን አባትየውና ልጅየው በጣም መልካሞች ናቸው። እና ኑሐሚን አሁን ላይ እንግዲህ ብዙ ፈተናዎች ዙሪያውን እየገጠሟት ነው። ኤርሚያስም በቅርቡ ዛቤት መቀላቀሉ አይቀርም። ይህን አሁን እህት በፍቅር ቀርቧታል። እንደምታውቁት እሱ ሴቶችን እየፈለጠ የተሻለ ኑሮ መኖር የሚፈልግ አጅበርባሪ ወንድ ነው። እኔ ግን ከኑሐሚን ህይወት እስከ መጨረሻው ሊወጣ ጥሩ ነው። ነገር ግን እየተከተለ እያስቸገራት ይገኛል። ኑሐሚን እንግዲህ ከፍተኛ ጦርነት ከዚህ በኋላ ይጠብቃታል እና ይኔ ተወዳጆች በክፍል ሀያ እንግዲህ የኑሐሚን ድራማ ይህን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ወዳችኋለሁኝ። መልካም ጊዜ። ባይ ባይ።